ዘንድ ረህመት አደምነኝ አብራችሁን ሆኖ በጸረ ጾታዊ ጥቃት ንቅናቄ ቀናት ከ55 ሚሊዮን በላይ ዜጎች ግንዛቤ እንዲያገኙ ይደረጋል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሙና አህመድ ተናገሩ። ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሀሳብ ለ16 ቀናት የሚቆይ የንቅናቄ መርሃ ግብር ተጀምሯል። ድልነሳ መንግስቴ ዝርዝር አለው። ጾታን መሰረት ያደረገ ጥቃት ከአምሳ በመቶ በላይ ስትራቴጂክ ኃይል የሆኑትን የሀገራችንም ሴቶች በየዘርፉ በሚካሄዱ የልማት ስራዎች ውስጥ በንቃት መሳተፍ ድርሻቸውን እንዳይወጡ የልማት ቅብብሎች ከትውልድ ትውልድ እንዳይካሄድ የሚያደርግ ተግባር በመሆኑ ሁላችንም አጥብቀን ልናወግዘው ይገባል። ይህ ንግግር የሴቶችና ማህበራዊ ጉዳይ ሚኒስትር ዴታ ወይዘሮ ሙና አህመድ በዓለም አቀፍ ደረጃ ለ34ኛ ጊዜ በሀገራችን ደግሞ ለሀያኛ ጊዜ የሚከበረውን የጸረ ጾታዊ ጥቃት ቀን ንቅናቄ ማስጀመሪያ መርሃ ግብር ላይ ያደረጉት ነው። ጾታን መሰረት ያደረገ ጥቃትና ጎጂ ልማዳዊ ድርጊቶች በሴቶችና ህጻናት ላይ አካላዊ ጉዳት የሚያደርሱ የከፋ የጤና እክል የሚያስከትሉ ብቻም ሳይሆን ድርጊቱ ከተፈጸመ በኋላም በተጎጂዎች አእምሮና ስነልቦና ላይ ጥሎት የሚያልፈው ጠባሳ በቀላሉ የሚሽር አይደለም። ጾታ ጾታን መሰረት ያደረገ ጥቃት ከ50 በመቶ በላይ ስትራቴጂክ ኃይል የሆኑትን የሀገራችንን ሴቶች በየዘርፉ በሚካሄዱ የልማት ስራዎች ውስጥ በንቃት መሳተፍ ድርሻቸውን እንዳይወጡ የልማት ቅብብሎች ከትውልድ ትውልድ እንዳይካሄድ የሚያደርግ ተግባር በመሆኑ ሁላችንም አጥብቀን ልናወግዘው ይገባል። በዚህ መድረክ ሚስተር ኮፊ ኮዋሚ የዩኤንፍፒኤ ካንትሪ ተጠሪ በተለይ በዲጂታሉ ዓለም እየተስተዋሉ ያሉ ጾታዊ ጥቃቶችን የሁላችንም ትኩረትና ተግባራዊ እንቅስቃሴ የሚጠይቁ ናቸው ሲሉ ተደምጠዋል። ለቀጣዩ ትውልድ የምንሰጠው ቃል ላይ ግልጽ እንሆን። በሴቶችና በሴቶች ላይ የሚፈጸሙ ጥቃት በበየነ መረብ ይሁን ከዛ ውጭ ያሉ ጥቃቶችን ማቆም የአጀንዳ ጉዳይ ብቻ አይደለምና የሚለውን ነው። ይህ የሞራል ኃላፊነት የሰብአዊ መብቶች ግዴታና ሁላችንም ለመገንባት የምንመኘው የበለጸገች ፍትሐዊና ሰላማዊ ሁኔታ ያለባት ሀገርን ነው። ዛሬ የምንወስዳቸው እርምጃዎች አንዲት ሴት በመንገድ ላይ መሄድ ወይም ስክሪን ላይ መግባት የማትፈራበት የወደፊት እጣ ፈንታ መሰረት ይሁኑ። ይህ እያንዳንዳቸው ሴቶችና ልጃገረዶች ከጥቃት ነጻ ሆነው የሚኖሩበት፣ የሚናገሩበት፣ የሚያልሙበትና የሚበለጸጉበት የወደፊት እጣ ፈንታ የሚወስን ጉዳይ ነው። ይህ የ16 ቀናት ዘመቻ በጋራ ግንዛቤ ብቻ ሳይሆን የለውጥ ነጥብም ይሁን። በቆራጥነት ጥቃትን ለማስቆም የመረጥንበት ይህ ወቅት በሚቀጥለው ትውልድ ሳይሆን ለሚቀጥለው ትውልድ እንደሆነ ይታወስ። ባት ፎር ዘ ኔክስት ጄነሬሽን። ንቅናቄው የመንግስትን የቴክኖሎጂ ኩባንያዎችንና ልዩ ልዩ ተቋማትን በጋራ ለጸረ ጾታዊ ጥቃት መቆም እንዲተባበሩ ጥሪ የሚተላለፍበት ነው ያሉት ደግሞ ሚስተር ሻድራክ ዱሳቤ የዩኤን ውመን የኢትዮጵያ ምክትል ተጠሪና የጽፈት ቤት ኃላፊ ናቸው። በሴቶችና ልጃገረዶች ላይ የሚፈጸመውን ጥቃት ማስቆም በፖለቲካዊ ፍላጎት በጠንካራ ፖሊሲዎች በማህበረሰብ ተሳትፎና ትርጉም ባለው አጋርነት ላይ የተመሰረተ ሁሉን አቀፍ አካሄድ ይጠይቃል ኢትዮጵያ ተዛማጅ ህጎችና ስልቶችን በመተግበር የምላሽ አገልግሎቶችን በማቋቋምና የህዝብ ግንዛቤን በማሳደግ አስፈላጊ እርምጃዎችን ወስዳለች የተባበሩት መንግስታት ሴቶች ከመንግስትና ከአጋሮች ጋር በቅርብ በመስራት በይነመረብ ባለባቸውና በሌለባቸው ቦታዎች የሚፈጸሙ ጥቃቶችን መከላከል አስፈላጊ አገልግሎቶችን ማስፋት የህግና የፖሊሲ ማዕቀፎችን ማጠናከል የመረ መረጃ መረብና ቅንጅት ማሻሻል ላይ ቀጣይነት ያለው ርብርብ ያስፈልጋል። ከዩኤንኤፍፒኤ ጋር በመሆን ጾታን መሰረት ያደረገ ጥቃት አያያዝ ስርዓት ለመዘርጋት የሚያስችል የሰርቨር የአይሲቲ የባለሙያዎች ስልጠናና ሌሎች አስፈላጊ የቅድመ ዝግጅት ስራዎች በመጠናቀቅ ላይ መሆናቸውን የገለጹት ሚኒስትር ዴኤታዋ ይህም ከዚህ ቀደም ከጥቃት ጋር በተያያዘ ይገጥም የነበረውን የመረጃ ክፍተት እንደሚቀርፍ ያላቸውን እምነት አንጸባርቀው የንቅናቄውንም ዓላማ ከዚህ ጋር የተያያዘ እንደሆነ ጠቁመዋል። በዚህ ንቅናቄ 55 ሚሊዮን የሚሆኑ የሮሰ ክፍሎችን በተለያዩ አማራጮች ግንዛቤ ለመፍጠር በሀገር አቀፍ ደረጃ የወጡ ስትራቴጂዎች፣ የአሰራር ስርዓቶች፣ መመሪያዎችና የቅብብሎች ስርዓቶች ተግባራዊ ለማድረግ እንዲሁም ከአንድ ቢሊዮን በላይ የሚገመት ሀብት በማሰባሰብ ድጋፍ ለማድረግ እና እንደ ሀገር ለሚደረገው ጥረት ስኬታማነት ሁሉም ድርሻቸውን እንዲወጡና እንዲተባበሩ ንቅናቄ መፍጠር አስፈላጊ ሆኖ በመገኘቱ ነው። በንቅናቄው ማስጀመሪያ የሎጎቱ እውቅና፣ የፓናል ውይይት ተደርጓል።